ዛሬ ካሜራ የምናየው የኢዚቪዝ ምርት የሆነው ኤች ስሪ የተባለ የአውትዶር ወይም ደግሞ ውጭ ላይ የምንገጥመው የደህንነት ካሜራ ነው። ይህ ካሜራ እንግዲህ የሚሰራው በዋይፋይ ነው። ዋይፋይ የሚያገለግለው እኛ ከርቀት ሁነን በስልካችን ለመከታተል ነው። ካሜራው የሁለት ኬ ቱኬ ሪዞሉሽን ነው ማለት ነው። በተለይ ለመኖሪያ ቤት ወይም ደግሞ ስራ ቦታ ላይ ውጭ ላይ የምናደረገው ደህንነት ካሜራ ነው። ካሜራው ዝናብ፣ ፀሀይ ና አዋራ የተለያዩ አይነት የአየር ፀባዮች አያበላሹትም። ይሄ ካሜራ ተሽከርካሪ አይደለም፣ ቡለት ተብሎ የሚመደብ ደህንነት ካሜራ ነው። አንድ ቦታ ላይ እንገጥመዋለን፣ ከዛ በእጃችን አስተካክለን ወደ አንድ አቅጣጫ እንዲያይልን የምናደረገው ካሜራ ነው ማለት ነው። በተለይ ይሄ ኤአይ ምን ይጠቅማል ማለት ነው? የሰው እንቅስቃሴ ና የመኪና እንቅስቃሴ ይለያል ካሜራው መኪና እንቅስቃሴ ካሜራ ውስጥ በሚገባበት ጊዜ ኖቲኬሽን ይደርሰናል። መኪና እንቅስቃሴ መግባቱ ማለት መኖሩ ማለት ነው። ቦታው ላይ የሰው ደሞ ሲገባ የሰው እንቅስቃሴ ማን ዲቴክሽን መኖሩን ይነግረናል ማለት ነው። ኖቲኬሽን ይልክልናል። ካሜራው እንዳልኳችሁ ቱኬ ሪዞሉሽን ነው። ካሜራው እዚጋ ለውጡ እንደምታዩት ነው። 1080 ላይ በዚህ መልክ ያሳየናል። 2ኬ ሪዞሉሽን ደግሞ ሲሆን በዚህ ያሳየናል ማለት ነው። ሜጋ ፒክስል ደግሞ ስሪ ሜጋ ፒክስል ነው። ካሜራው ጨለማ ላይ ማለት ነው በከለር ናይት ቪዥን እስከ 30 ሜትር ድረስ ማየት ይችላል። ይህ ካሜራ የሰው እንቅስቃሴ በ30 ሜትር ውስጥ ሲገባ እንደምታዩት በከለር። ካሜራው ላይቱ በመብራት በከለር ያሳየናል ወይ ደግሞ ካሜራው በ30 ሜትር ላይ የሰው እንቅስቃሴ ሲገባ ማታ ላይ ይነግረናል ማለት ነው። የራሱ ስፒከር አለው። በተጨማሪ ደግሞ አውዲዮ ማውራት እንችላለን። ካሜራው አካባቢ ላይ ሰው ሲመጣ እኛ በስልካችን ያሰው ደግሞ ካሜራው አካባቢ በመሆን ኮሚኒኬት ማድረግ እንችላለን፣ ማውራት እንችላለን ማለት ነው። በስልካችን እኛ እዛ ካሜራው አካባቢ ላለ ሰው ማውራት እንችላለን። የካሜራው ስሪትም አልሙኒየም ስለሆነ ዝናብ፣ ፀሀይ፣ የተለያዩ አዋራዎች የአየር ፀባዮች አያበላሸውም ማለት ነው። ሜሞሪ ይቀበላል። ካሜራ ውስጥ ሜሞሪ እንጨምርለታለን። እስከ 512 ጂቢ ድረስ ሜሞሪ መቀበል አቅም አለው ማለት ነው። ምናልባት እኛ ሀገር ገበያ ላይ ላይኖር ይችላል። ይሄ መሞሪ ካርድ እስከ 128 እና 256 ጂቢ ድረስ ገበያ ላይ አለ። እሱን በመጨመር ካሜራ ውስጥ መጠቀም እንችላለን ማለት ነው። የትም ቦታ ሆነን በስልካችን የቀረጸውንም መመልከት እንችላለን፣ በስልካችን ማለት ነው። ብርሃንና የድምፅ አላርም አለው። እንቅስቃሴ በሚኖርበት ጊዜ ካሜራው ይጮሃል ማለት ነው፣ ወይም ደግሞ ላይቱ ይበራል። ይህን ፊውቸር እኛ ኦፍ ማድረግ እንችላለን። ከፈለግን ደግሞ ማታ ማታ በምንተኛበት ሰዓት ላይ ከምንፈልገው ሰዓት ለምሳሌ ከ5 ሰዓት ማታ እስከ ሌሊት 11 ሰዓት ድረስ እንቅስቃሴ በሚኖርበት ጊዜ እንዲጮህ ማድረግ እንችላለን። ከፈለግን ደግሞ ኤሪያ መምረጥ እንችላለን። ራሳችን የምንፈልገው በር አካባቢ ለምሳሌ ከሆነ በር አካባቢ ላይ በካሜራው ላይ በአፕሊኬሽናችን በማቅለም እዛ ቦታ ላይ ብቻ እንቅስቃሴ በሚኖርበት ጊዜ ካሜራው እንዲጮህ ወይ ደግሞ ላይት እንዲበራ ማድረግ እንችላለን። ይህን ካሜራ እንዴት ከስልካችን ጋር እንደምናገናኝ ያዘጋጀሁት ቪዲዮ አለ። እሱን ቪዲዮ አይታችሁ ከስልካችሁ ጋር ማገናኘት ትችላላችሁ ማለት ነው። ይህን ካሜራ ከፈለጋችሁም ፕሮፋይል ላይ ባለው ስልክ ደውላችሁ ማግኘት ትችላላችሁ። ስለዚህ ከዚህ ቀጥሎ የምለቀው ቪዲዮ እንዴት ከስልክ ጋር እነዚህ የኢዚቪዝ ማንኛውም ካሜራዎች እንዴት ማገናኘት እንደሚቻል ነው። የኢዚቪዝ ሁሉም ካሜራዎች ተመሳሳይ ናቸው። ስለዚህ እንዴት ማገናኘት ከፈለጋችሁ የቀጣ ያለውን ቪዲዮ ትመለከታላችሁ። ሰላም። ይህ እንግዲህ ኢዚቪዝ የሚለውን ሰርች እናደርጋለን፣ አፕ ስቶር ወይ ደግሞ ፕሌይ ስቶር ላይ ይሄ እንደምታዩት ኢዚ ቪዝ እኔ ጭኝዋለሁ እኔ ስልክ ላይ ኢዚ ቪዝ እንከፍታለን ማለት ነው። እንግዲህ ኦልሬዲ አካውንት ስላለኝ አካውንት እናንተ ትከፍቱላታላችሁ። እናንተ አካውንት ትከፍቱላታላችሁ፣ ኢዚ ነው ያው ኢሜል ሰታችሁት ከዛ ፓስወርድ ይልክላችኋል። ከዛ በኋላ ይሄን አካውንት እንደዚህ ይሆናል ማለት ነው። በመቀጠል ካሜራውን ፓወር እንሰካለን ማለት ነው። እሺ አሁን ፓወር ሰክቻለሁ ካሜራውን። ከዛ የምናረገው አፕሊኬሽኑን እንከፍትና እዚህ ጋር ፕላስ ሚሊዮን እንጫናለን። ከዛ ስካን ኪዋር ኮድ ሚሊዮን እንካለን። ከዛ እዚህ ጋር ካሜራው ላይ እዚህ ጋር ኪዋር ኮድ ስላለው ይህን ኪዋር ኮድ እናስነብብለታለን ማለት ነው። እንደዚህ ከዛ ሰርች ያደርጋል እንደዚህ ከዛ ዲቫይስ ፓወርድ ኦን መሆኑን አረጋግጡ ይላል። ፓወርድ ኦን ነው፣ ሰማያዊ በርተዋል። ኔክስት እንለዋለን። ከዛ ስታርት እንለዋለን። ኢንዲኬት ፍራሽ ብሉ መብራቱን ቼክ አድርጉ ይላል። ብሉ ነው እየበራ ያለው እዚ ጋር። ከዛ በኋላ ኢንዲኬተር ኔክስት እንለዋለን። አሁን ስልኬ ላይ ኮኔክት ያደረኩት ዋይፋይ አለ። ግዴታ ከስልካችን ጋር ኮኔክት መሆን አለበት ይሄ ዋይፋይ ማለት ነው እና ይህን ዋይፋይ ከታች ደግሞ ፓስወርድ እንሰጥለታለን። ከዛ ኔክስት እንለዋለን። ከዛ ኮኔክቲንግ ይላል። ከዛ ኮኔክት እንለዋለን። እዚህ ጋር ኮኔክትድ ብሉናል። በመጨረሻ ስም እንሰጠዋለን። የዚህ ካሜራ ያለበት ቦታ ጋራጅ ነው፣ ኦፊስ ነው፣ ቤዝመንት ነው፣ እንሰጠዋለን፣ እንመርጠለታለን። ኔክስት እንለዋለን። ኮንፊገር እያደረገ ነው። እና እዚህ ጋ እንደምታዩት እንግዲህ እዚህ ጋ የሚፈታ ነው። ፈተን ነው የኤስዲ ካርድ የምንጨምረው እዚህ ጋ። ሪሰትን ስናደረግ ካሜራ ሪሰት ለማድረግ ስንፈልግ እዚህ ውስጥ ነው ያለው። ፈተን ነው ሪሰት እንድናደርገው። አሁን ኦልሬዲ ኮኔክት ሆኗል ይህ ካሜራ። ኔክስት እንለዋለን። ፓስወርድ መስጠት እንችላለን። ለጊዜው እተዋለሁ። ኔ እዛ ኔክስት። አሁን ኮኔክት ሆኗል ማለት ነው ይህን ካሜራ